የነገሩ አካሄድ ያላማራቸው ዶናልድ ትራምፕ ጦርነቱ እንዲቆም አዘዋል። ተኩስ አቁምም ተፈረመ። ነገር ግን ኢራን ተኩስ አቁሙን መጣሷ እየተነገረ ሲሆን፣ እስራኤልም እበቀላታለሁ ስትል ዝታለች። ትራምፕ ግን እስራኤል እንዳትተኩስ እያስፈራሩና እያስጠናቀቁ ይገኛል። ጋሽ ትራምፕ የሚታመኑ ወዳጅ አይደሉም ይባልላቸዋል። በፖለቲካ ውስጥ ቋሚ ወዳጅና ጠላት የለም። ቢሆንም ቢሉ ሰውየው ነውጠኛ ናቸው። ፈራ ተባ እያሉ ወደ ኢራን መተኮሳቸው ግን ከወሰኗቸው እጅግ አደገኛና ነውጠኛ ውሳኔዎች መካከል በግንባር ቀደምትነት የሚጠቀስ ነው። ወደ ኢራን መተኮሳቸው እንደማያዋጣ ያወቁት ዶናልድ ትራምፕ ታዲያ በአስቸኳይ ወደ ተኩስ አቁም ገብተዋል። ተኩስ አቁሙም ተፈርሟል። ነገር ግን ኢራን ተኩስ አቁሙን ጥሳ ጥቃትን ፈጽማለች። በዚህ የተበሳጨችው እስራኤል ጥቃት እንደምትፈጽም እየዛተች ትገኛለች። ዶናልድ ትራምፕ ግን አይሆንም ሲሉ እያስጠነቀቁ ይገኛሉ። ከዚህ በተጨማሪም ባለፉት ቀናት ቴልአቪቭ የገቡት የአሜሪካ ኤፍ 15ና ኤፍ 17 ኤክስ የጦር ጄቶች በአስቸኳይ ወደ አሜሪካ እንዲመለሱ እስራኤልን አዘዋል። በዚህ ሁሉ መሀል አሜሪካና እስራኤልን እጅ ያሰጠው የኢራን የጦር ስልት ብዙ እያስባለ ይገኛል። የኢራንን ታክቲክ እንቃኛለን። ከዚህ በተጨማሪም አሜሪካ ጦርነቱ እንዲቆም የፈለገችበትን ምክንያትም እንዳስሳለን። አብራችሁን ቆዩ። ሁለት ቤት ለገዛ አንድ ቤት በነፃ ይህ ዕድል እንዳያመልጦ 40% በ3 ዓመት ከፍለው 60% ደግሞ ቤቱን እየኖሩበት እስከ 20 ዓመት ድረስ በባንክ ቀስ ብለው የሚከፍሉበት እድል ያመቻቸው ዲኤምሲ ሪል ስቴት ቀድሞ ለሚመጡ 20 ዕድለኞች እስከ 30% የሚደርስ ልዩ ቅናሽ አዘጋጅቷል በ8% ቅድመ ክፍያ ብቻ ማለትም ከ488000 ብር ጀምሮ በመክፈል ከባለ አንድ እስከ ባለ አራት መኝታ ቤቶችን በሚፈልጉት የካሪ አማራጭ ማግኘት ይችላሉ ውስን ቤቶች ብቻ ስለቀሩን ፈጥነው ከታች ባለው ስልክ ይደውሉ። ባለፉት 12 ቀናት ዓለም ሰላም ናፍቋት ከረመች። 12 ቀናት ከ12 ሌሊት ያለማቋረጥ ሮኬቶች፣ ሚሳኤሎችና ድሮኖች ተወነጨፉ። የሚሳኤል ተኳሾች እረፍት አጥተው ሰነበቱ። እስራኤል በሁለት ዓመቱ የጋዛ ጦርነት ያላወጣችውን ቢሊዮን ዶላር በአስራ ሁለቱ ቀን ጦርነት ፈጨጭ አድርጋ አወጣች። ጦርነቱ ከሰብአዊ ኪሳራው ይልቅ ኢኮኖሚያዊ ጣጣው ብዙ ነው ይባላል። አልጀዝራ ኢንሳይድ ስቶሪ ከሰሞኑ ባሰራጨው ዘገባው እስራኤል የኢራንን ዘመቻ በጀመረችበት በመጀመሪያዎቹ ሁለት ቀናት ብቻ 1.45 ቢሊዮን ዶላር ወጪ አደርጋለች። በየቀኑም ከ700 ሚሊዮን ዶላር በላይ ወጪ እያደረገች ነው እንደማለት ነው። እስራኤል እስከ 2024 መጨረሻ ድረስ ለጋዛው ጦርነት 67 ቢሊዮን ዶላር ያወጣች ሲሆን ከኢራን ጋር ባለው ጦርነት ግን ይህን ቁጥር ለማለት ሰባ ሳምንት ብቻ ይበቃት ነበር። በኢራን በኩልም ጉዳቱ ከዚህም እንደሚብዝ የአልጀዝራ ኢንሳይድ ስቶሪ ዘገባ ያመላክታል። የሁለቱንም ወጪ ብዙ ያደረገው ጦርነቱ በጀት በሚሳኤል እና ድሮን የሚደረግ መሆኑ እንዲሁም ደግሞ ጥቅም ላይ የሚውሉት መሳሪያዎች ዘመን አፈራሽ ውድ መሳሪያዎች መሆናቸው እንደሆነ ይነገራል። ኢራን ለአመታት ደብቃቸው የነበሩትን ሚሳኤሎች ጨምሮ ያሏትን መሳሪያዎች ሁሉ ተጠቅማ እስራኤልን ደብድባለች አጋይታለች። የአሜሪካን የጦር ቤዝም አሳዳ ደብድባለች። በተመሳሳይ አሜሪካና እስራኤል የኢራን ኒኩሊየር ጣቢያ ጨምሮ በርካታ ኢላማዎችን መትተዋል። እንቁ የኢራን የጦር መኮንኖችና የኒኩሊየር ሳይንቲስቶችንም ገድላለች። በዚህም ሁለቱም ሀገራት ከስሯል ሊባል ይችላል። ትራምፕ ከመጀመሪያው ዕለት አንስቶ እስራኤልን ሲደግፉ ነው የቆዩት። ቢቱቢ ዋሻ ደርማሽ ቦምብን ለእስራኤል ከመዋስ አንስቶ ኤፍ 15ና 17 የጦር ጄቶችን ለቴል አቪቭ ሰጥቷል። ወደ መጨረሻው ነገሩ ያላማራቸው ትራምፕ ግን ኢራን ከዚህ በኋላ ስጋት አይደለችም በሚል ሽፍንፍን ንግግር ቁርጡ ቀን ሲመጣ እስራኤልን ክዷል። ኢራን ግን አሁንም ኃይሌና አቅሜ አልተነካም እያለች ነው። ከዚህ በተጨማሪም ዶናልድ ትራምፕ እስራኤል ኢራን ላይ ዳግም እንዳትተኩስና እንዳታጠቃ አስጠንቅቀዋል። ፕሬዚዳንቱ ትሩዝ በተባለው የራሳቸው ማህበራዊ ሚዲያ መድረክ ላይ እስራኤል እነዚያን ቦምቦች አትጣይ፣ በጥቃቱ የምትቀጢ ከሆነ ከፍተኛ ጥሰት ነው፣ የጦር አውሮፕላን አብራሪዎችሽን አሁኑኑ ወደ ቤታቸው መልሽ ሲሉ ነው ትራምፕ የተናገሩት። ይህ የፕሬዝዳንቱ ማስጠንቀቂያ የመጣው ከዛሬ ጠዋት ጀምሮ ተግባራዊ የሚሆን የተኩስ አቁም በኢራንና በእስራኤል መካከል መደረጉን ካስታወቁ በኋላ ነው። እስራኤል በትራምፕ ሀሳብ መስማማቷን ስታስታውቅ፣ ኢራን ደግሞ ጥቃቱን የምታቆመው እስራኤል ካቆመች ብቻ እንደሆነ አስታውቃለች። ነገር ግን ረፋድ ላይ የእስራኤል ጦር ሰራዊት ከኢራን የተወነጨፈ ሚሳኤል አክሽፍ ያለው ቢልም ኢራን ግን ምንም አይነት ጥቃት አለመሰንዘሯን እያስታወቀች ትገኛለች። ዶናልድ ትራምፕ በራሳቸው ማህበራዊ መድረክ ላይ እስራኤል እነዚያን ቦምቦች አትጣይ፣ በጥቃቱ የምትቀጥ ከሆነ ከፍተኛ ጥሰት ነው፣ የጦር አውሮፕላን አብራሪዎችሽን አሁኑኑ ወደ ቤታቸው መልሺ ቢሉም እስራኤል ግን ኢራን ላይ ጥቃትን ከመፈጸም ወደኋላ አላለችም። የኢራን መገናኛ ብዙሃን ባሰራጫቸው መረጃዎች በሰሜናዊ ኢራን ፍንዳታዎች በመሰማታቸው ተኩስ አቁሙ ተጥሷል በማለት እየዘገቡ ነው። ለኢራን እስላማዊ አብዮታዊ ዘብጓድ ቅርብ የሆነው ፋርስ የተባለው የዜና ወኪል እንዳለው ከዋና ከተማዋ ትሄራን በስተ ሰሜን ማዛንዳራን ግዛት ውስጥ በምትገኘው ባቦልሳር ከተማ ውስጥ ፍንዳታዎች ተሰምተዋል። ይህ በእንዲህ እንዳለ ከፊል መንግስታዊ የሆኑት መህርና ኢስና የተባሉት የዜና ወኪሎች በሰሜናዊ ግዛት ውስጥ በሚገኙ የተለያዩ ስፍራዎች ፍንዳታዎች መከሰታቸውንና የአየር መከላከያ መሳሪያዎች ተኩስ መሰማቱን በመጥቀስ የተኩስ አቁሙ ተጥሷል በማለት ዘግበዋል። በተጨማሪም የኢራን መንግስት ቴሌቪዥን የቴሌቪዥን ፍንዳታዎች መከሰታቸውን እና የግዛቲቱን አስተዳዳሪ ቃል አቀባይ ክስተቱን በተመለከተ ዝርዝር ጉዳዮች ገና አለመታወቃቸውን መናገራቸው እየተዘገበ ይገኛል። ትራምፕ የኢራን ኑክሊየር ጣቢያን በደበደቡ ማግስት ተኩስ አቁም ማዘጋጀታቸው ለምን የሚል ጥያቄን ማጫሩ አልቀረም። ዶናልድ ትራምፕ በቶሎ ጦርነቱ እንዲቆም ያሳሰቡት ኢራን የሆርሙዝ ሰርጠን እንዳትዘጋ በመስጋት እንደሆነ ተንታኞች ይናገራሉ። ሪፖርቶች እንደሚጠቁሙት የአሜሪካ የኤነርጂ መረጃ አስተዳደር እንደ አውሮፓውያን አቆጣጠር በ23 የመጀመሪያ አጋማሽ በቀን 20 ሚሊዮን በርሜል ነዳጅ በሆርሙዝ ሰርጥ እንዳለፈ ዘግቧል። ይህም በዓመት ወደ 600 ቢሊዮን ዶላር የሚገመት የነዳጅ ንግድ በባህር መስመሩ ላይ ይጓጓዛል እንደማለት። በባህር ሰርጡ ላይ የሚከሰት ማንኛውም አይነት መስተጓጎል በዓለም አቀፍ ደረጃ የነዳጅ አቅርቦት ላይ ከፍተኛ መዘግየቶችን ሊያስከትል ይችላል። ይህም ወዲያውኑ የዋጋ ንረት እንዲፈጠር አድርጓል። ነገር ግን ተንታኞች በእስራኤልና በኢራን መካከል ያለው ግጭት በተኩስ አቁም የማይገታ ከሆነ የበለጠ ከባድ መዘዝ ይኖረዋልም እያሉ ነው። ይህ ከባህረ ሰላጤው አገራት በሚገባ የነዳጅ ዘይት ላይ ጥገኛ በሆኑ ዩናይትድ ስቴትስን ጨምሮ በሌሎችም አገራት ላይ ከፍተኛ ጫና ይኖረዋል። ይህ የሆርሙዝ የባህር ሰርጥ በኢራንና በኦማን መካከል የሚገኝ ነው። መግቢያውና መውጫው 50 ኪሎ ሜትር ስፋት ያለው ሲሆን በመሃል ላይ ደግሞ በጣም ጠባብ የሆነ 40 ኪሎ ሜትር ቦታ ብቻ አለው። ሰርጡ በማዕከላዊ ክፍል ብቻ ትላልቅ መርከቦች ለማሳለፍ የሚሆን ጥልቀት አለው። የባህር አሳሾች መግቢያና መውጫው ለትልልቅ መርከቦች ደህንነቱ የተጠበቀ መሆኑን ያረጋገጡ ሲሆን በመካከልም ክብደት ያለውን ነዳጅ ጭነው ለሚጓዙ ምቹ መሆኑን ይገልጻሉ። እነዚህ ግዙፍ መርከቦች ወደ 10 ኪሎ ሜትር ስፋት ባለው የሰርጡ ክፍል ላይ መቅዘፍ ይኖርባቸዋል። ነዳጅ ጫኝ መርከቦች በፋርስ ባህረ ሰላጤ ሲያልፉ በኢራንና በአረብ ሀገራት መካከል አወዛጋቢ በሆኑት የቱምፕ ደሴቶች አቅራቢያም ያርፋሉ። በሰርጡ ላይ የሚተላለፉ የንግድ መርከቦችን የሚያስተጓጉሉ ካሉ ወታደራዊ እርምጃ ከግምት እንደሚገባ ባለሙያዎች ይናገራሉ። ይህ ደግሞ በአውሮፓውያኑ 1980 እስከ 1988 ድረስ በተካሄደው የኢራን ኢራቅ ጦርነት ወቅት ተከስቷል። ተንታኞች እንደሚሉት ለኢራን የሆርሙዝ ባህር ሰርጥን መዝጋት እንደ መከላከያ ኃይል በመጠቀም ልክ የኒውክሌር ጦር መሳሪያ ከመያዝ ጋር ተመሳሳይ ነው ይሉታል። ዓለም አቀፉ ማህበረሰብ የኢራንን ወታደራዊ የኒውክሌር መርሃ ግብር ለረዥም ጊዜ ሲቃወም እንደነበረ ሁሉ ታላላቅ አገራት ቴሄራን ያላትን ስትራቴጂክ አቀማመጥ ተጠቅማ የዓለምን የኃይል አቅርቦት እንድታንቅ እንደማይፈቅዱ ደጋግመው ሲገልጹም ተሰምተዋል። ብዙውን ጊዜ ኢራን የባህር ሰርጡን ለጊዜው ልትዘጋው እንደምትችል ባለሙያዎች ይተነብያሉ። ነገር ግን ብዙዎች ዩናይትድ ስቴትስና አጋሮቿ ወታደራዊ መንገዶችን በመጠቀም የባህር መስመር ፍሰቱን በፍጥነት ወደነበረበት ሊመልሱት እንደሚችሉ እርግጠኛ ሆነው ይናገራሉ። በአውሮፓውያኑ 20012 የአሜሪካ ኮንግረስ የምርምር አገልግሎት ባደረገው ጥናት መሠረት ኢራን ሰርጡን ለመዝጋት አዝጋሚ አካሄድ ልትከተል ትችላለች። ይሆናል ተብለው የተዘረዘሩት እርምጃዎች ደግሞ የሚከተሉትን ያካትታሉ፦ ጥሰት የሚያስከትለውን መዘዝ በግልጽ ሳይገልጽ በሆርሙዝ የባህር ሰርጥ መንቀሳቀስን ማገድ፣ በሰርጡ የሚያቋርጡ መርከቦች ሊፈተሹ ወይም ሊያዙ እንደሚችሉ ማወጅ፣ በመርከቦች ላይ የማስጠንቀቂያ ጥይቶችን መተኮስ፣ የተወሰኑ መርከቦችን በወታደራዊ ኃይል ኢላማ ማድረግ በባህር ሰርጡና ባህረ ሰላጤ ውስጥ የባህር ውስጥ ፈንጂዎችን ማጥመድ፣ የንግድና ወታደራዊ መርከቦችን ኢላማ ለማድረግ ሰርጓጅ መርከቦችንና ሚሳኤሎችን መጠቀም የሚሉት ይጠቀሳሉ። በኢራንና ኢራቅ ጦርነት ወቅት ኢራን የነዳጅ ጫኝ መርከቦች ላይ ሚሳኤሎችን የተጠቀመች ሲሆን፣ በባህረ ሰላጤው ላይ የባህር ውስጥ ፈንጂዎችንም አጥምዳለች። ከእነዚህ ፈንጂዎች መካከል አንዱ ዩኤስኤስ ሳሙኤል ቢ ሮበርትሰን የተባለውን መርከብ በመምታቱ አሜሪካ በምላሹ ወታደራዊ እርምጃ እንደወሰደች የወቅቱ ትወሳል ተነስታ ነው። ኢራን የሆርሙዝ ባህር ሰርጥን ሙሉ በሙሉ መዝጋት ሳትችል የቀረች ቢሆንም የመርከብ ኢንሹራንስ ክፍያን በከፍተኛ ደረጃ እንዲጨምር ግን ምክንያት ሆኗል። ከዚህም በተጨማሪ በባህረ ሰላጤው መውጫ ላይ መጨናነቅ በመፈጠሩ መርከቦች ለከፍተኛ ውጪ ተዳርገውም ነበር። ይህንን ጉዳይ የሰጉት የአሜሪካው ፕሬዝዳንት ነውጠኛው ዶናልድ ትራምፕ ታዲያ ኢራን የሆርሙዝ ሰርጥን ትዘጋለች በሚል ፍራቻ የኢራንን የኒውክሌር ጣቢያ በደበደቡ በሁለት ቀን ልዩነት ተኩስ አቁም አውጇል። ይሁንና ግን ተኩስ አቁሙ ዘላቂ አይመስልም። ሁለቱም ሀገራት አሁንም የሚሳኤል አፈሙዛቸውን ወደ ታች ዝቅ እንዳላረጉ ከመካከለኛው ምስራቅ እየወጡ ያሉ መረጃዎች ያረጋግጣሉ።